ማለት መተዳደሪያ አልነበረም። አሁን ግን ሁሉንም ነገር ስላጣውኝ አሁን ላይ መተዳደሪያ ነው። ማቆም ስለማልችል እንጂ አቆም ነበረ። የምሬን ነው የምላችሁ። እንዲህ የምር ግን ማለት ነው። የምር አንድ እውነት እንገራችሁ እናንተ የምትናገሩት ነገር በጣም ጭራሽ ጭራሽ ከእውነት የራቀ ነገር ነው። ውድ ቤተሰቦቼ ዛሬ በአዲስ መጥቻለሁ። ሰሞኑን ጠፋ ብዬ ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል እያልኩኝ ዛሬም በአዲስ መጥቻለሁ። እንደ ሰማችሁት እንግዲህ እንዶና ነባ ተለያዩ ማለት ነው። ልሰራ አልቻልኩኝም። የሰው ልጅ ነኝ፣ እሳሳታለሁኝ። በቃ እኔ ዩቱብ መተዳደሪያ አልነበረም ድሮ፣ አሁን ላይ ግን መተዳደሪያ ነው። ብችል ኑሮ ብተው ደስ ባለኝ፣ ግን መተዳደሪያ ወይም ምሰራ ስራ ስለሌለኝ ልተው አልችልም እያለ ነው እንግዲህ። ይህ ለሊት የቻለው ወይም ዛሬ በዚህ ቪዲዮ ሊመጣ የቻለው ኮሜንታተሮች በሚተቹት ትችት ነው ማለት ነው እና ከነባ ጋር በመጣበት ነባን ደግሞ ይሄንን አርቲፊሻል ጸጉር ጌጥ ከኋላ እያደረጉ ሲመጡ እና እስኪ አንቺ በተፈጥሮ ሻላህ ውብ አድርጎ ነው የሰራሽ፣ እና ይህንን ነገር አውልቂው ብሎ ባለፈው አስወልቋት ነበረ እና እሱን በማድረጉ ደስ ብሎናል። እኔ ለእኔ ለራሴ ደስ ብሎኛል። እዚያው የበሬሻኛ ሳክለው እየመጡ በጣም ነበር የሚከብደው ማለት ነው እና አታድርጊ በጣም ና ያማረብሽ ማሻአላህ ብሎ ነበረ። ስለዚህ በዚህ በዚህ ተችተውታለ። በእርግጥ እንደ ሌሎቹ ዩቱበሮች ባይለጣጠፉም ግን ደግሞ ያው የነባና የነፈኪ የነአህሙ አድናቂዎች ናቸው የሚተቹት፣ ማለት ነው። ግን አንዳንዴ ዩቱበሮች ሲፈምሱ ሲፈምሱ የነበሩበት ነው የሚረሱት ማለት ነው። ኢንዶ ግን ነባን ሲመክራት እንደሰማሁት እንደዙ እንደነበርሽ ቀጥይ፣ ትንሽ ስትፈምሽ እንዳትቀየሪ ሌላ ነገር እንዳቶኝ ተመልካቾችን እንዳታስቀይም፣ እንደዚሁ ተመልካቾችን ደስ የሚያሰኝ ነገር በቃ በጥሩ ሁኔታ ሰርተሽ እናትሽን ለመቀየር እናትሽን ለመለወጥ ስለሆነ እዚህ ቦታ የተገኘሽው እሱን ነገር ለማድረግ ደግሞ በቃ ሳትቀየሪ ተመልካቾችሽ አድናቂዎች እንደኮሩብሽ ነው መዝለቅ ያለብሽ እያለ ሲመክራት ነበረ ማለት ነው። እና በዚህ በዚህ ምክሩ በጣም ደስ ይላል። እስካሁን ኢዶና እሷ ደህና ሂደው ነበረ። ግን ዩቱበሮች ትንሽ ፈመስ ሲሉ ችግሩ ይቀየራሉ። የነበሩበት ነው የሚረሱት፣ እንዴት እንደሆኑ ነው የሚረሱት። በእኛ በመዳም ቅመሞች ማደጋቸውን መለወጣቸውን ይረሳሉ ማለት ነው። እና አንዳንዴም አላኪ ዳይስ ጠንካራ ሲ ጀምሮ ማለት ነው እኔ እንጃ። ብቻ ወላይ እኛም በሌላ ነገር ስንሰራ በሚጠቅም ነገር በቃ ስንሰራ እይታ የለውም የእናንተን ስንለቅ ነው እይታ ያለው ማለት ነው እዚህ ቦታ ደግሞ ተነክረን እና ገብተንበት ከተገኘን በቃ ለምን ጊዜያችንም ሰዓታችንን ማፍልተን አባክነን እይታ አይኖረውም ብለን ደግሞ የምናስባለን ማለት ነው። ስለዚህ እናንተ ስትሰሩ ኮሜንታተሮች የሚሏችሁን ነገር አንዳንዴ አለ መስማት ነው፣ አንዳንዴ ደግሞ ደሞ መስማት ነው። የሚጠቅማችሁ መስማት ነው፣ የማይጠቅማችሁ መስማት ነው ማለት ነው። እንዲሁ እንግዲህ አትለጣጠፉ ብለዋል ምናምን ብለው የተላከልህ ኮሜንት ወይም የተጻፈልህ ኮሜንት ነው። በቃ እናንተ ሳትቀራረቡ ኖርማል አንድ ርዕሳችሁን ይዛችሁ በርዕሳችሁ መስራት ከዛ ውጭ ባለው ነገር ሳትቀርቡ መስራት ነው። በርቀቱ ናችሁ ማለት ነው እና አንዳንዴ እንደዚህ ቅርብርብ ብላችሁ በኋላ ላይ ስትጣሉ ወይም በኋላ ላይ ስትለያዩ እንደነበረው ሁኔታ ወይም እንደ በፊቱ ይመጣል። በዛ በዛ ምክንያት ነው ኮሜንታተሮች የሚጠፉላችሁ ማለት ነው። እና ነባ ደግሞ እንግዲህ ባለፈው ተመልካቾቿ በሰጧት ጊፍት እንግዲህ አይፎን ፕሮ ማክስ ሰርቲን ተልኮላታል። በሱ ተደስታ ነበረ። በቃ ሁለተኛ ቪዲዮ አልሰራችም። በሱ ተደስታ እንደሄደች ወይም ደግሞ አመሰግናለሁም ብላም በሌላ ቪዲዮ አልመጣችም። ያው በኮሜንታተሮች የተነሳ እንደተለያዩ ነው እንግዲህ እንዶ ደግሞ እኔ ታውኝ መስሪያዬ ነው፣ ሌላ ስራ የለኝም፣ መተዳደሪያ ነው፣ ልስራበት ከአሜ በላይ ሆኖ አለ። እኔ የሚሆነውና እናንተ የምትሰርቡኝ የተለያየ ነው። የስራችሁን ይስጣችሁ ብላችሁ አላህ ቶሎ ያደርስባችኋል ብዬ ይፈራለሁ። ስለዚህ ባካችሁ ታውኝ እያለ ነው። አንዳንዴ ምን አለ መሰላችሁ፣ የራሳችን ላይ ያለ ችግር ሳይታየን ሰው ላይ ያለ ችግር የሚታየን ሰዎች አለን። እኔ ለራሴ ምንድን ነኝ ወይስ ምን እየሰራሁ ነው? ምን እያረኩ ነው ብዬ ሳላስብ አንድን ሰው ብድግ ብዬ እንደዛ አደረገ እንደዛ ያደረገች ብዬ ስታች፣ ሌላ ነው ችግሩ። እኔ ሌላ ነኝ። የሌላ ሰው ልንትን ለማውጣት ስል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ሰዎች ስራቸው ከሆነ ይስሩ። በስ ግን ኮሜንት ስንሰጥ ደግሞ ጥሩ ኮሜንት መስጠት አለብን። ጥሩ ለሰራ ጥሩ ኮሜንት መስጠት አለብን። መጥፎም ለሰራ መጥፎ ኮሜንት ከመጻፍ ይልቅስ ወደ ጥሩ ነገር እንዲመጣ ይሄ ነገር ይቅርብ፣ ይህ ነገር አያዋጣም፣ እንደዚ እንደዚህ ነው ብሎ መጻፍ ወይም መምከር ይቻላል፣ መጥፎ ከመጻፍ ማለት ነው። በቃ አንተ ጥሩ አይደለም የሰራኸው፣ ስለዚህ እንደዚ እንደዚህ ብታደርግ ነው የሚጠቅም ወይም የሚጠቅምሽ ብለን ብንጽፍ ነው የሚሻለን ምክንያቱም እኛ መጥፎ ሰርተን መጥፎ ኮሜንት ደግሞ ከተጻፈልን ጥሩ አይመጣም። ማለት በቃ የሆነ የሰውን ሞራል መውዲያት ወይም ደግሞ ተዛ ቦታ የባሰ ድርጊት እንትን እንድን ነው የሚመስለን እንጂ የሚሆንብን ስን መክድ ግን፣ አንድን ሰው መጥፎ ከሰራ በመጥፎ ከመመለስ በኸይር ነገር መመለስ ጥሩ ነው። ይሄ ይሄ ነገር አያዋጣችሁም፣ እንደዚህ እንደዚ አድርጋችሁ ስሩ ማለት ይቻላል ማለት ነው እና እንግዲህ ኢንዶ ደግሞ አይክፋ። ብዙ ጊዜ አንተ እየከፋ ወይም በሰዎች እየተጎዳ የምትመጣ ልጅ ነህ እና ኮሜንታተሮችን እየሰማህ ወይም እያየህ ደካማ ጎን አይብዛ ማለት ነው። ወንድ ልጅ ነህ ብዙ ነገሮችን ማለፍ ትችላለ። ስለዚህ ያው አንተም ስራ የለኝም ብለሃል። ስራ እሱ ከሆነ ደግሞ። ያው አለፍ ባልሰማ አለፍ እያልክ መስራት ነው ማለት ነው። ከነባም ጋር ቀጥላችሁ ከመጣችሁ ጥሩ ነገሮችን እንደምትሰሩ ለሰው አስተማሪ የሆነ እንጂ ጎጂ የሆነ ነገር እንደማትሰሩ ተስፋ አድርጋለሁ። ለብቻም ከመጣ ደግሞ ጥሩ ጥሩ ነገሮችን እንደምትሰራ ተስፋ አድርጋለሁ ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አንዳንዴ ከባድ ነው። ወላይ አላህ ሂዳ ይስጠን። ሁላችንም ብንሆን የጥሩ ደጋፊዎች አላህ ያድርገን ማለት ነው። መጥፎ ደጋፊዎች፣ መጥፎ ተመልካቾች እንየሆን እራሳችን እየተበላሸን ያለ ነው። እኛም ደግሞ እንግዲህ እናንተን ታላየን ሌላ ሰው ከተከተል እይታ የለንም ማለት ነው። እይታ የለም፣ በቃ የሚጠቅም ነገር ትናረግ እይታ የለም። ለምን እንደሆነ አላውቅም ማለት ነው። ውድ ቤተሰቦች እይታ ቢኖርልን እኛ የምንሰራ ወይም የምንለቀው ነገር አናጣም ነበር። በእናንተ ባልሰራን ነበረ ማለት ነው። እንግዲህ ውድ ቤት ሰዎቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻው አይወድልኝ ማለት ነው። ሰሞኑን ጠፋ ብያለሁኝ እና የዛሬው ቪዲዮ ይሄ እንግዲህ ኢዶን ነው ይዤ የመጣሁትኝ። ነባ እንግዲህ አልመጣችም፣ ምን እንደሆነች ተለያይተው መሰለኝ በዙ በኮሜንታቶሮች የተነሳ ከባለፈው ሳታገግም መልስ፣ አሁን እንግዲህ ስንታለች ይከብዳል በጣም። እና ነባ ደግሞ ያው እንግዲህ ለመስራት ሞክሪ። አብራችሁ ጥሩ ነገር ይዛችሁ እንደምትመጡ ተስፋ አደርጋለሁ። ሁላችንም እንጃ ለሰው ልጅ ቀን እናስብ፣ ሀቂቃ ማለት ነው። አንድ ሰው ካጠፋ ከዚህ ቦታ ተመለስ፣ አጥፍተናል፣ አጥፍተሃል ብሎ መቆጣት ወይም መምከር ይሻላል ማለት ነው በመጥፎ ኮሜንት ወይም በመጥፎ ጽሑፍ ሰውን ከመጉዳት እንዳልኳችሁ በቃ መጥፎን በኸይር ነገር መቀየር ይቻላል። እንደዛም ነው መሆን ያለበትም ማለት ነው። እና እናንተ ደግሞ ለመስራት ጥሩ ነገር ለመስራት ሞክሩ። ኮሜንታተሮችም እንግዲህ ያው የመሰላችሁን መጻፍ ትችላላችሁ። ግን ደግሞ አንድ ሰው ሰራለው ብሎ ራሱን ካሳመነ ኮሜንታተሮች ዝቅ ቢያደርጓችሁም እናንተ ዝቅ የምትሉበት ቦታ አለመገኘት ነው በቃ ሆናችሁ አለመገኘት ነው ያለባቸው ማለት ነው። እና ጠንክራችሁ ስሩ ነው የምለው። ይህ ነው ያለው። የሰው ልጅ ይሳሳታል። አጠፋለሁ፣ ሰው ነኝ፣ እሳሳታለሁ፣ አጠፋለሁ፣ ፍጹም አይደለሁም ብሏል እንዲሁ። እና እንዳለው የሰው ልጅ ይሳሳታል፣ ያጠፋል ሳህ ስለዚህ የሰው ልጅ ስለሆነ ድረስ የማያጠፋበት ነገር የለም። ይቅርታት አለ ደግሞ። ይቅርታ ከምንም በላይ ትልቅ ነገር ነው። እና አንድ ሁለት ሶስት ሰው ደግሞ ኮሜንት ጻፈልኝ ብለህ አንተም አትዳከም ማለት ነው። ጠንከር ብለህ መስራት አለብህ። ያው ስራ ሆነ እስከ ስራ ሆኖ እስከ ተገኘ ነባም ደግሞ እንግዲህ ወደዚህ ቦታ ገብቻ አለሁኝ አልወጣም ብለሻልና፣ ጠንከራችሁ ስሩ ነው የምለው። ኮሜንታተሮች ግን በጥሩ ነገር ብትኮሚቱ ደስ ይላል። ተመሳደብ ወይም ሞራል የሚጎዳ ነገር ከመናገር መጥፎ ቢሰሩ እንኳን እናንተ በኸይር ነገር መናገር፣ በቃ ጥሩ ነገር እንዲሰሩ መምከር ይቻላል ማለት ነው። ውድ ቤተሰቦች እኔ ለራሴም አንድ እያጠፋሁኝ ነው። አላህ ሄዳ ያስጠላሁላችንም። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። ላለሁኝ ባላችሁበት በሰላማችሁ ብዝት ብዝት ይበልልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የዛሬው ቪዲዮ ይህንን ይመስል ነበረ። አሰላም አለይኩም ወራህመቱላሂ ወበረካቱ።